እነሱ ጋዜጠኞቹ በፍጹም ለራሳቸው ሕይወት ምንም ነገር አይመስላቸውም። በቃ ለሰው የሰውን ደህንነት ነው ለመጠበቅ ነው አይደለም የሄዱት የራሳቸውን ደህንነት ግን እዚህ ጋር ምንም ነገር ሳይመስላቸው፣ በየሰከንዱ የምናየው ነገር እነሱ ለሚሰሩት ቪዲዮ እኛ ስናይ ተሳቀን ሞት ነን አሁን ምን ሆነ አሁን ምን አረጉት እያልኩኝ እኔ እውነት እንደ እኔ ከሆናችሁ በጣም እኔ እንጃ፣ በስማም ልቤ ልቤ ልቤ ባፌ ልትወጣ ነበረ፣ ትናንትለት ማለት ነው። እንደውም ስላልተመቸኝ ቪዲዮ ልሰራ አልኩና በቃ ተመቸኝም ነበረ ተውኩት፣ እንጂ በጣም በጣም በጣም ምንም ለራሳቸው ምንም አይነት ምንድን ነው የሚባለው ምንም ምንም እንዳይመስላቸውም የራሳቸውን ህይወት አሳልፈው ከራሳቸው ይልቅ ለሰው የሚቆሙት ጥብቅና ምናምን ከራስ በላይ ንፋስ የሚባል አባባል አለ አይደለ? ለሰው ልጅ ተጨንቀሽ ተጠበሽ እስኬች ድረስ የራስሽን ህይወትም እዚህ ጋር አደጋ ላይ መጣል የለባቸውም። ሚኪ ብቻ ሳይሆን በዚህ ስራ ተሰማርተው የሚሰሩ ሰዎች ለራሳቸውም ህይወታቸው ማሰብ አለባቸው። አብዛኞቻችሁ ብቻችሁን ሰው ቤት ስትሄዱ ካሜራ ማናችሁን ብቻ ይዛችሁ ሂዳችሁ፣ በኋላ የሆነ ነገር ቢደርስባችሁ ማን ነው ተጠያቂው ነው የኔ ጥያቄ። ይሄ ለሰው ብላችሁ እንደምትሮጡት ለራሳችሁ ህይወት ጥንቃቄ አድርጉ። ሞር እንደነዚህ አይነት ሰዎች እውነቱ ሲወጣባቸው ምንም አማራጭ የላቸውም። ያላቸው አማራጭ ሰውን ማሰቃየት እና ሰውን መግደል ነው። ሰው እውነቱ እንዲወጣባቸው አይፈልጉም። በተለይ ገንዘብ ያላቸው ሰዎች፣ ከገንዘብ ጋር የተነካካ እንትን ያላቸው ሰዎች፣ ወንጀለኞች እውነቱ እንዲወጣ አይፈልጉም። እና እባካችሁ እባካችሁ በተለይ ሚኪ እንደ ምንም ኮሜንት ይጻፋል የሚያነብ ሁሉ አይመስለኝም። በጣም ልቤ ልቤ ልቤ ልቤ ብላለች። የሰው ሀሳብ የሰው ህመም ቢገባችሁ አሪፍ ነው። የእውነት እናንተ ለሰው ተጨንቃችሁ ተጠባችሁ እንደምትሰሩ ለራሳችሁ ህይወትም እንዲህ ብታስቡ እንዴት አይነት መልካም ነው። ሚኪ በጣም የሚያሳዝን ልጅ ነው። እንግዲህ ስለ ሚኪ ብዙዎቻችሁ የሚኪ ተከታዮች፣ የሚኪ ማንነት ታውቃላችሁ። ለምንም ነገር ከጀርባው ምንም ነገር እንደሌለው በቃ ሞር። እንኳን ባለፈው ጓደኛው ጠፍቶ ሳለ ማን ነው ስሙ? አብዛኞቻችሁ ታውቁታላችሁ። ዩቲዩበር ነው እሱም? በሱ ስም በጣም ብዙ ሲደክም ሲለፋ አገኘ። ከዛ በኋላ ደግሞ እሱን ሚኪ ከተገኘ በኋላ ደግሞ ጓደኛው በምን ይውሰዱት ምን ያርጉት በማይታወቅ ሁኔታ አገቱት። ለዛውም በሚያገባበት ሰዓት፣ በሰርጉ ዕለት ማለት ነው። ሙሽራውንም እንደዛ አግተውበት ስንት ነገር እየሄደ የነበረው እንግዲህ ሚኪ አሁን ላይ ደግሞ ለራሱ ይሄን ያ? ትክክል ወጥመድ አዘጋጅተው እንግዲህ እኔ ሚኪን በጣም ሁል ጊዜ የምላችሁን ነገር ሰው እንደዚህ አይነት ቦታ ስትሄዱ ፕሌስ ሰው ይዛችሁ ሂዱ ካሜራማን ብቻ ምንድ ምንም ሊያደርግለት አይችልም ሊያግዘው አይችልም ሲጀምር እንደዚህ አይነት ነገር ሲያስቡ እግዚአብሔር ምንድነው ምን ያደርጋቸው ነው የሚባለው ልቦና ይስጣቸው ለሁሉም ሲቀጥል ደግሞ እነ ሚኪ ብልክ በሚኪ አይነት እንትን የምትሰሩ ሰዎች ጥንቃቄ አድርጋችሁ እንደዚህ አይነት ቦታ ስትሄዱ ሞር ሰው ከጀርባ ይዛችሁ መሄድ አለባችሁ። ብቻችሁን ሰው ቤት ሂዳችሁ መጋፈጥ ትንሽ ከባድ ነው። ሽውጥ የያዘ ሰው ደግሞ በምንም ልትከላከሉት አትችሉም። ከፊት ለፊታችሁ መጥቶ ሽውጥ የደቀነባችሁን ሰው እንዴት ነው ልትከላከሉት የምትችሉት? በመጀመሪያ የራሳችሁ ጥንቃቄ ማድረግ ያለባችሁ ራሳችሁ ናችሁ። ከዛ ከገባችሁ በኋላ ደግሞ እንደዚህ አይነት ስቃይ ውስጥ መግባት እኔ እንጃ። የእውነት በጣም እኔ ልቦና ይስጣችሁ፣ የእውነት ልቦና ይስጣችሁ። ከባድ ነው በጣም በተለይ በሚኪ ጉዳይስ እኔ ሳዋራ በጣም ያሳዝነኛል። ምክንያቱም ከወላጅ እናቱ ከአባቱ ምኑ እንደምታዩት በጣም ምስኪን ልጅ ነው ሚኪ። በዚህ ስራ ከተሰማራ እንግዲህ በጣም ቆይቷል። በጣም ብዙ ስቃይም ደርሶበታል እስከ መታገት። መታገትስ ቀላል ነው፣ እስከ መደብደብ እጅና እግሩ መራመድ እስከሚያቅተው ድረስ ሽባ እያደረጉት፣ በእግዚአብሔር ኃይል በእግዚአብሔር ጸበ ጸበል በሕክምና በምንም መልሶ ወደ ራሱ ሲመልስ ደግሞ በቃ አሁንም መልሶ እዛው ነው የሚገባው። የሚኪ ትልቁ ችግር ምንድነው ታውቃላችሁ? ሰው ይዞ አይሄድም፣ ብቻው ነው የሚሄደው። ካሜራማኑ ብቻ ነው ይዞ የሚሄደው። ሞር ከጀርባ ልክ እንደ ልዑል ማነው? ልዑል እና ዘላለም እንደምታያቸው እነሱ አሁን የሆነ ቦታ ሲሄዱ ሰው ይዘው ነው የሚሄዱ እንጂ ብቻቸውን አይንቀሳቀሱም። እሱ ደግሞ ምንም ነገር ይዞ አይሄድም። እና ፈጣሪ ይጠብቃችሁ በምትሄዱበት ሁሉ ሰላማችሁ ይብዛልን እንላችኋለን። ክፉ ክፉውን ያስብላችሁን ሰው ጥላትን ያዝላችሁ። መልካም ለምትሰሩ ወንድሞቻችን ደግሞ እግዚአብሔር በምትሄዱበት ሁሉ ሰላሙን፣ ፍቅሩን ያምጣላችሁ። ክፉ ነገር እያረቅላችሁ እያንን እኛም የእናንተም ሰላም ነው የምንፈልገው የሆነ ነገር ታገቱ የሆነው ነገር ሆኑ ሲባል መስማት ማናችንም አንፈልግም። በተለይ የምንከታተል በየቀኑ እናንተ ምን ሆናችሁ? አንድ ቀን እኳን ቪዲዮ አንድ ቀን እኳን ቪዲዮ ካለቀቃችሁ፣ እንግዲህ ምን ሆኑ ምን አጋጥሟቸው ይሆን እያሉ ብዙ ጊዜ የምንጨነቅ ተመልካቾች ነን አብዛኞች ማለት ነው። ሰው እናንተ ደግሞ ራሳችሁ ጠብቃችሁ፣ እንግዲህ መልካሙን ነገር እንመኝላችኋለን። በምትሄዱበት ሁሉ መልካም ነገር ይግጠማችሁ፣ ክፉን ያርቅላችሁ እያለን እንግዲህ የተመልካችሁም ጸሎት ነው እስካሁን ድረስ። እናንተ ከእግዚአብሔር በታች ጸሎት ለምታደርጉ ወገኖቻችን ለእናንተም ክብር ይገባችኋል፣ እናመሰግናለን። ለሁላችሁም መልካም መልካሙን ነገር እንመኛለን። ሰላም ለሀገራችን ይሁን እያለን ልቦና ይስጣችሁ። እንደዚህ በሰው ህይወት የምትቀልዱ ሰዎች መጨረሻችሁ ምን እንደሚሆን እንግዲህ አናውቅም። ብቻ ለሁላችሁም እውነት እንደዚህ አይነት ነገር የሚሰሩ ወንድሞቻችን እግዚአብሔር ይጠብቃችሁ። ለሰው የምታስቡ ለሰው የምትጨነቁ ለእናንተ ደግሞ ፈጣሪ የሚያስብላችሁ ነው የሚጨነቅላችሁ። ሰው ይስጣችሁ ነው የምላችሁ። እኔ ሌላ ምንም ቃል የለኝም። ሚኪ እንግዲህ ኮሜንት ብታነብ አሪፍ ነው። ኮሜንት የሚጽፉልህ ብቻህን አትሂድ ብቻህን አትሂድ ሰው ይዘህ ሂድ እምያሉ በጣም ብዙ ይጻፍልሃል። እንግዲህ አንተ ደሞ ኮሜንት የምታነብ አይመስለኝም። ያው ስትያዝ መከራ ነው። ስትታገቱ ከጠፋችሁ በኋላ ሚኪ ደሞ ከጠፋ በኋላ በጣም ያው ብቻውን ስለሚንቀሳቀስ ሰው የለውም። የሆነ ነገር እንትን ካለ እኮ ሰው ፈልጎ እሱን ለማግኘት ምንም እንትን የለውም እና ለራስህ እወቅበት። ሚኪ ነው የምለው ለሰው ልጅ ያው ለሰው መቆምህ ጥሩ ሆኖ ሳለ ራስህን ደግሞ አሳልፈህ አትስጥ። ራስህ ከተጎዳ በኋላ ማንም ሰው እንትን ሊልልህ አይችልም። ጥንቃቄም በኋላ አድርጉ። እንደዚህ አይነት ቦታ በተለይ መኖሪያ ቤት ስትሄዱ በጣም ከባድ ነው። እንግዲህ ሴትየዋ ተስፋ የቆረጠች ሴት ባትሆን እንግዲህ ሽውጥ ይዛ ልትጠብቀው አትችልም ነበረ። ሁሉ ነገር ስላለቀ ገመኗ ምኗ ስላወጣባት እንግዲህ እሷ ደግሞ ባለፈው እንዳያችሁት ማን ነበር የሚባለው፣ መስፍን የሚባለው ሰውዬ ጉዱ ምኑ ምኑ ምኑ ሚዲያ ላይ ከወጣ በኋላ ከአሁን በኋላ ምንም ተስፋ የለኝም ብሎ በራሱ ላይ የወሰነ ሰውዬ አይታችኋል። አሁን ይቺ ሴትዮ የሰውን ሕይወት ለማበላሸት ያላረገችው ነገር የለም። ደግሞ አንተ ደግሞ እንግዲህ ራስህን ግን ጠብቅ ሚኪብ ከቻልክ ደግሞ ሰው ይዘህ ሂድና እንደዚህ አይነት ህገወጥ የሚሰሩ ሰገጤዎችን ለህግ ማቅረብ አለባችሁ። ስራችሁ የሚደነቅ ለተቸገረ የምትደርሱ ናችሁ እና እግዚአብሔር ደግሞ ለእናንተ ክፉን ነገር እያራቀላችሁ መልካም መልካምን ነገር ያቅርብላችሁ እላችኋለሁ። ለዛሬው እግዚአብሔር አውጥቶሃል ሚኪ። እንግዲህ በቀጣይ ደግሞ እንግዲህ የራስክን ጠብቅ። አንተ ከነገራችን ላይ ብዙ ጊዜ እግዚአብሔር ብዙ ነገር ምሮሃል። አንተ ግን ምንም ማለት የምትማር ሰው አይደለም። ቢያንስ አንድ ሁለት ቀን ሰው እንትስ ሲልህ ደግሞ በዛኛው ደግሞ እንደዚህ የሆነ። ለራስህ ጥንቃቄ ምንም የምታደርግ አይደለም። በቃ ስራህና ስራህን ብቻ ነው የምታሄደው። ግን ደግሞ እንደዚህ አይነት ደግሞ ይጎዳሃል፣ መጨረሻ ለአንተ ጥሩ አይደለም። ማንም ሰው ህይወቱ ጤናው ደህና ሲሆን ነው ስራውን መስራት የሚችለው። ሰው ከምንም በላይ ዋናው ጤና ስለሆነ ለጤናህ ተጨነቅ። ለሰው ልጅ እንደምትጨነቅ ለራስህን ተጨንቀህ ለህይወትህ ዋጋ መክፈል አለብህ ነው ምለው አብዛኞቹ ስራችሁን ብቻ የምታተኩሩ ሰዎች አላችሁ፣ ግን ከጀርባ ደግሞ ለእናንተ ያው እንደ ምንድን ነው ስራቸውን የምታጋፍጡ እውነቱን የምታወጡባቸው ሰዎች ለእናንተ መቼም ጥሩ ነገር አያስቡም። አይደለም ለእናንተ መጥፎ መጥፎ ነው የሚያስቡላችሁ። በምን የው በምን ላግተው ስለሚሉ ሞር ደግሞ እናንተ እንደነዚህ አይነት ሰዎችን መጋፈጥ የምትችሉት እራሳችሁ ስትጠብቁ ነው። ለማንኛውም ባላችሁበት ሰላማችሁ ይብዛ። ጀግኖቻችን ሁልጊዜም መልካም ለምትሰሩ ሰዎች እግዚአብሔር መልካሙን ነገር ያጋጥማችሁ ነው ምንለው። የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሽር እያደረጋችሁ አብረታቱን። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱ፣ እንወዳችኋለን። ላይክ እያደረጋችሁ ጀምሮ አዲስ ከሆናችሁ ሰብስክራይብ አድርጉ። መልካሙን ሁሉ ተመኘውላችሁ። ባይ ባይ